የዩቱብ ቻናል ከመክፈታችን በፊት መጀመሪያ ላይ ዩቱብ ህግና እና ደንቡ ምንድን ነው ብለን የምንጠይቀው እንኳ ሰው ባናገኝ ማለት ነው። ሰርች አድርገን ሰርች አድርገን ገብተን ብዙ ነገሮችን ማወቅ እንችላለን ማለት ነው። የዩቱብ ቻናል ከመክፈታችን በፊት ስለ ዩቱብ ምንድን ነው ማድረግ ያለብን ነው። የዩቱብ ህግ ምንድን ነው ብለን ስለ ዩቱብ ቻናል ህግ ማወቅ አለብን ማለት ነው ከመልፈታችሁ በፊት ያው እኔ ምንም ነገር ሳላደርግ ምንም ነገር ሰርቼ አድርጌ ሳልማር ምንም ነገር ሰው ሳልጠይቅ፣ ዩቱብ ቲችዩ ቻናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ ያው ማለት ሁሉ ሰላም ሰላማችሁ ብዙ ትርት ይበልኝ፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ይብዛልኝ። አዲሶችም ደግሞ ሰብስክራይብ በማድረግ ቤተሰብ ሆነው ዛሬ አንዳንድ ነገሮች ስለ ዩቱብ ልንገራችሁ ማለት ነው። ከራሴ ካሳለፍኳቸው አንዳንድ ነገሮች ይጠቅማችኋል ብዬ ያሰብኩትን ልንገራችሁ ማለት ነው። ባለማወቅ የምታውቁ ታውቃላችሁ፣ የማታውቁ ትኖራላችሁ እና እኔም ባለማወቅ ነው እንትን ያልኩት እና ስህተት የሰራሁት እና አንዳንድ ነገሮች ልባላችሁ ብዬ ነው። እሱ ምንድን ነው? እኔ በመጀመሪያ ጊዜና ላይቭ ስገባ ለሶሻል ሚዲያ ብዙም ልምድ የለኝም ነበር፣ እና እፈራ ነበረ ማለት ነው። እና ዲምጣ አላስገባም ነበረ። ሁለተኛ ደግሞ ትርፍዝ የሆነ ሆነ የሆነ ነገር ጫጫታ፣ ምናምን ቦታ ላይ ደግሞ ዲዩትም አላደርግም ነበረ በመጀመሪያ ደረጃ ማለት ነው። እና ደግሞ የሰው ቪዲዮ ተጠቅሜ ነበረ በራሴም ስገባ ደግሞ ጫጫታና ቦታ እንደዚህ ምናምን ነበረው ማለት ነው እና አራት ሺህ ሰዓት ሞልቼ አፕላይ ተደረገልኝ አፕላይ ሲደረግ ያው ሳይሳካ ቀረ ማለት ነው ከዛ ቪዲዮ አጥፍትሽ በዛው ሰብስክራይብ እንደ አዲስ መጀመር ትችያለሽ ሲኖኝ እንደ አዲስ ደግሞ በዛ ሰብስክራይብ ጀመርኩኝ ማለት ነው የሁለተኛው ግን ከመጀመሪያው ትምህርት ስለወሰርኩኝ በራሴ ነበር የሞላሁት ማለት ነው በራሴ ነበር ግን በፊት መልሶኝ ስለነበረ በራሴን ብሰራ ይቀበለኛል ሰርም ማለት ነው። ስለዚህ ዩቱብ ስህተት የምንሰራቸውን ነገሮች ለእናንተ አታድርጉ ብዬ የምመክራቸውን ነገሮች ቢጠቅማችሁ ብዬ ነው ይዤላችሁ የመጣሁት እና ያ ምንድን ነው በእነኛ ደረጃ በእርግጥ ብዙ ዩቱበሮች ከእኔ እውቀት የተሻሉ እውቀቱ ያላቸው አስተምረዋል። ብዙ ብዙዎች ማለት ነው ግን እኔ በራሴ የደረሰብኝ ነው የምነግራችሁ፣ ማለት ነው እንጂ እውቀት ኑሮኝ አይደለም። ስለ ዩቱብ ግን ከራሴ ከደረሰብኝ አንጻር ያንን ነው የምነግራችሁ እና ያ መሰላችሁ። አንደኛ የሰው ቪዲዮ አትጫኑ፣ ድምፅም ባይኖረው የሰው ቪዲዮ አትጠቀሙ ማለት ነው። በሁለተኛ ደረጃ ደግሞ ቴሌቪዥን ከፍታችሁ፣ ከከፈቱበት ከከፈቱ ድዩት ማድረግ አለባችሁ ማለት ነው። እና በመጀመሪያ ደረጃ ያ እንደዛ ሲፈጠር አራት ሺህ ሰዓት ሞልቼ ሲመልሰኝ ቪዲዮ መስኬ በዛው ቻናል ነበረ። በሁለተኛው ግን በራሴ ነበር የሞላሁት። ያው ደግሞ ያምንም ሳይሳካ የቀረ ማለት ነው። በሶስተኛ ደረጃ ደግሞ ቪዲዮ አጥፍተሽ በዛው ስር አለኝ ማለት ነው። እና ስለ ዩቱብ እውቀት ያለው ላይ ጠይቄ ማለት ነው ሲለኝ በመጀመሪያ አጥፍቻ ነበረ፣ ሁለተኛውን በራሴ ሰዓት የሞላሁት እና ሶስተኛ ደግሞ ዲካም ነው ብዬ ያንን ዩቱብ ቻናሌን ተውኩት ማለት ነው። ቪዲዮ አጠፋፍቼ ሰብስክራይቡ እንዳለ ሰባት ሺ ስድስት መቶ ሰብስክራይብ አለው ማለት ነው። እና ያው ተዘጋ ማለት ነው። ምክንያቱም ፋይዳ የለውም፣ ምንም ጥቅም የለውም ዩቱብ እና ከዲህ ከመልከማችሁ በፊት በመጀመሪያ ደረጃ እውቀት ይቀርማ ማለት ነው። መጀመሪያ ዩቱብ ከመስራታችሁ በፊት ስለ ዩቱብ አንዳንድ ነገሮች ሰርች እያረጋችሁ ቢሆን መማር አለባችሁ ማለት ነው። ሁሉም እናት ወዲ ይማርም እና ሰርች አድርጋችሁ መማር አለባችሁ ማለት ነው። እና አንዳንድ አንድ ነገሮች ስለ ዩቱብ የሚያስተምሩ ቅን እህትና ወንድሞች አሉ። ሰርች እያረጋችሁ መጀመሪያ ላይ ብትማሩ ብዬ እመክራለሁ ማለት ነው። ምክንያቱም ሰብስክራይብ አንድ ሺህ ሰብስክራይብ ለመሙላት ብዙም ድካም የለውም። በእርግጥ አንድ ሺህ ሰብስክራይብ ለመሙላት ያነሳብናል ብዙ ልፋት ላይ ይኖረናል፣ ግን እንደ ሰዓቱም ሆኖ ሰብስክራይቡ አያለፋም ማለት ነው። ሰዓት ለመሙላት በጣም ከባድ ነው። እንቅፋችንን አጠፈን። እኔ እንግዲህ ያነኛውን ቻናል ከከፈትኩት ያው ብዙ አልቆየሁም። አሁን ሰባት ወር የነበረ ግን በሰባት ወር ውስጥ ማሻአላ ሰባት ሺህ ስድስት መቶ ሰብስክራይብ ነበረው ማለት ነው። እና ግን ጥቅም የለውም ከብዛት ጥራት ከሰብስክራይቡ ሁሉ ላይ ነበረ። ማሻአላ በጣም ጥሩ ነበረ። ነገር ግን ደግሞ እኔ አሰራሩን አልቻልኩበትም ነበረም፣ ስለ ዩቲዩብ ደግሞ ምንም የማውቀው ነገር የለኝም ነበረ። ግን ሰዓት የሁለተኛው ሰማላ በራሴ ቪዲዮ ነበረ የሞላሁት ሳይሳ ከቀረ እንግዲህ አላህ ስብሃነ ወተዓላ ማንኛውም ነገር ይሄ የእናንተ ነው ብሎ የጻፈው ነውና ለእኛ የሚሆነው፣ ያ ደግሞ ለእኛ አልተጻፈም ማለት ነው። ደሞቶች ጀዛኩሙላህ ኸይረን ፍቅራችሁን አሳይታችሁኛል። ጀዛኩሙላህ ኸይረን ከልብ ማመስገን ነው። ተዘጋብሽ እንዴ ብላችሁ ሆነ ለመናገር፣ ሶሻል ሚዲያ በጣም አንድ ደስ የሚለው ነገር ቢኖር ሳትወለዷቸው እንደ እህት የሚሆኗችሁ ሳታውቋቸው እንደምታውቋቸው አብራችኋቸው ሳትኖሩ ልክ አብራችኋቸው እንደምትኖሩ አርገው እንዲሰማችሁ የሚያረጉ ብዙ ቅንቶችን አስታውቆኛል። በጣም ደስ ብሎኛል ስላወኳቸው ደግሞ እና ዩቱብ ለመስራት ስትፈልጉ መጀመሪያ ዩቱብ ቻናል ከመክፈታችሁ በፊት ስለ ዩቱብ አንዳንድ ነገሮችን እውቀት ልታገናዝቡ ይገባል ማለት ነው። ምክንያቱም ዝም ብላችሁ ብትለፉ ልፋት ብቻ ዲካን ብቻ የሚሆንባችሁ። ያው የምታውቁ ታውቁኛላችሁ እናንተው ጋራ ብዙ ለፍቼ እንቅፊ የናጠች እስከ ሰዓት አራት እየዞርኩኝ ብዙ ነገር ሁኜ ነው ያን ሰዓት የሞላሁት ማለት ነው። ያ አሁንኛው ግን መቶ ፐርሰንት ይቀበለኛል ብዬ ተስፋ ነበረኝ ማለት ነው። የሰው ቪዲዮ ስላልጫንኩኝ ግን ያው ማስቀያሪ ሆኖ አልተቀበለኝም። ደግሞ እህቶችም ደግሞ የገፉን ዘፈን አላሳፈራችሁኝም። ፍቅራችሁን ሰጥታችሁኛል። ፍቅራችሁን አሳይታችሁኛ በሆነ ቀን ውስጥ እንግዲህ ሁለት መቶ ሰብስክራይብ በጣም ነው የማመሰግነው። አሁንን ለመናገር ቃላት የለኝም እና መጀመሪያ ዩቱብ ቻናል ከመክፈታችሁ በፊት ማድረግ ያለባችሁ ነገሮች ምንድን ነው? አንደኛ ደውላችሁ እንኳን የምትጠይቁት ሰው ስለ ዩቱብ ባታውቁ ሰርች አድርጋችሁ መማር ትችላላችሁ ማለት ነው። ብዙ እህትና ወንድሞች ስለ ዩቱብ ያስተማሩ ስላሉ ያንን አይታችሁ ብትከፍቱ ብዬ እመክራለሁ ማለት ነው። ምክንያቱም እኔ ምንም ነገር ስለ ዩቱብ እራሱ ሰርች አድርጌው እንኳ ሰምቼም ሆነ አዳምጬ አላውቅም ማለት ነው። ዝም ብዬ ሰብሮ ገብቶኝ ነበር ስለ ዩቱብ የከፈትኩት። አሁን ግን ማንም አስተምሮኝ ሳይሆን አሁኑን ኢንሻአላህ ከራሴ ስህተቶች ብዙ ተምሬያለሁ ማለት ነው። ከራሴ የተሰራቸው ስህተቶች ብዙ ነገር ተምሬበታለሁ። ዩቱብም ደግሞ ቢዘገም ደግሞ ያነኘው በጣም ምርጥቶችን ስለሰጠኝ ሆነ ለመናገር የምጸጸትበት ነገሬን ደስ እያለኝ እስከዛሬ ድረስ አብራችሁን ላቆያችሁ ያኔ ከልብ ነው። እና ዩቱብ ቻናል ስትከፍቱ መጀመሪያ ቻናሉን ከመክፈታችሁ በፊት ስለ ዩቱብ አንዳንድ ነገሮችን ማወቅ ይገባ ማወቅ ይገባችኋል ማለት ነው። እና ልፋታችሁ ከንቱ እንዳይሆን አንድ ሺህ ሰብስክራይብ መሙላት ምንም አይደል፣ በጣም ቀላል ነው። ያው እያነሳም ቢሆን ቀላል ነው፣ ግን አራት ሺህ ሰዓት ለመሙላት በጣም ከባድ ነው። ስለዚህ እህቶቼ ከመክፈታችሁ በፊት ጥንቃቄ ልታደርጉ ይገባን ዝም ብላችሁ ደግሞ አሁን አንዳንድ ልጆች እያየሁ ነው ማለት ነው አንዳንድ ልጆች እንደዚህ ስንደማመር እያየሁ ነው ቪዲዮ የራሳችሁ ሆኖ ግን ድምጥ የሌላ ሰው የምታደርጉ ልጆች ያላችሁ ዋናው ነገር ድምጡ ነው ይቅርም ቪዲዮ የሌላ አድርጋችሁ ድምጣችሁ እናንተ ቢሆን የተሻለ ነው ስለዚህ የራሳችሁን ቪዲዮ አድርጋችሁ ድምጥ የሌላ ሰው የምታስገቡ ልጆች ከዚህ ነገር ብትተውት። የተመረጠ ነው ማለት ነው እና ከራሴ ካገኘሁት እና የራሴ ስህተት ነው እንጂ የራሴ ስህተት ነው ያስተማረኝ ማለት ነው። ስለዚህ ዩቱብ በእርግጥ ብዙ ልጆች የሰው ጭኖ ተቀብሏቸዋል፣ የተቀበላቸውም ልጆች አሉ። ነገር ግን ደግሞ የተለየ ተቀብሏትና የኔ የሚቀበለኛ ማለት ስህተት ነው። እኔም በመጀመሪያ ደረጃ ስህተት የሰራሁት በዚህ መልኩ ተጉዥ ነው ማለት ነው እና ብዙ አይነት ሆብ ብቻ ነው ያለው፣ እንደዚያ የሆነው እና እህቶቼ የሰው ቪዲዮ አትጠቀሙ፣ በራሳችሁ ስሩ፣ የራሳችሁን ቪዲዮ ብቻ ተጠቀሙ ማለት ነው እና ስለነበረን ቆይታ ከልብ ነው የማመሰግነው። አብሽሪ አይዞሽ ቀወንድሽን ነው ምላላችሁ፣ ወይም ደግሞ ጀዛኩምላ ኸይረን። ሁላችሁም ከልብ ነው የማመሰግነው። የሰው ፍቅር ይስጣችሁ። ደስ ይላል። እውነት ለመናገር በጣም ተባብራችሁኛ በጣም አብሽሪ ብላችሁኛ። እውነት ለመናገር ቻናሌ በመዘጋቱ ምንም አልተጸጸትኩም። ምክንያቱም እናንተ ፍቅራችሁን ስላሳያችሁኝ ማለት ነው።